ጄኔራል አልቡርሃን በርካታ የዩክሬን ቅጥረኞች ወታደሮችን መደምሰሳቸውን አስታውቁ። በሌተናንት ጄኔራል አብዱፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ባወጣው መግለጫ በዳርፉር ግዛት እየተካሄደ ባለው ጦርነት ከፍተኛ ቁጥር ያላቸው የውጭ ሀገር ቅጥረኛ ወታደሮች መገደላቸው ተገለጸ። ከእነዚህም ውስጥ የዩክሬን ወታደሮች እንደሚገኙበትም አስረድቷል። እንደ መግለጫው የጦር ኃይሉ ስድስተኛ ክፍለ ጦር በአልፈሽር ውስጥ በሚገኘው አልካራማ የተሰኘው አደባባይ ላይ ባከናወነው ልዩ ዘመቻ የፈጥኖ ድራሽ ኃይሉ ላይ ከፍተኛ ኪሳራ አድርሷል። በዚህም ለፈጥኖ ድራሽ ኃይሉ ተሰልፈው ሲዋጉ የነበሩ የውጭ ሀገር ወታደሮች የኪሳራው አካል መሆናቸውን አስታውቋል። እንደ መግለጫው ከተገደሉት ውስጥ የዩክሬንና የኮሎምቢያ ዜግነት ያላቸው ቅጥረኞች ይገኙበታል። በመግለጫው እነዚህ ቅጥረኞች ወታደሮች የድሮን ኦፕሬተርና የስናይፐር ተኳሽ በመሆን ሲሰሩ የነበሩ መሆናቸውንም አስረድቷል ሲል ሚድል ኢስት ሞኒተር ዘግቧል። ለኮንጎ ፕሬዚዳንት ስልክ ደወልኩ ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዚዳንት ዘለንስኪ በዛሬው እለት ለዲሞክራቲክ ኮንጎ ፕሬዚዳንት ፊሊክስ ቺሴኬዲ ስልክ መደወላቸውን አስታወቁ። በኤክስ ገጻቸው ላይ ባሰፈሩት መልእክት በዩክሬን ሕዝብና በራሴ ስም ከዩክሬን ጎን በመቆማቸው ምስጋና እናቀርብላቸዋለሁ። በሰላም ተጠቃሚነት ለዋላዊነትና የግዛት አንድነትን በማክበርና የሁለትዮሽ ግንኙነታችንን በማጠናከር ላይ አውርተናል ብለዋል። ጨምረው እኛ ዩክሬናዊ በዚህ ጦርነት ወቅት ብዙ የቴክኖሎጂ ልምድ አግኝተናል ይህም ለማጋራ ዝግጁ ነን። በወታደራዊ ትብብር፣ በአግሮ ቴክኖሎጂ እና የመንግስት አገልግሎትን ዲጂታል በማድረግ ላይ ዩክሬን ከሌሎች ሀገራት ጋር ለመተባበር ዝግጁ ናት። ዲሞክራቲክ ኮንጎ ደግሞ ለትብብሩ ፈቃደኛ በመሆኑ አብረን እንሰራለን ያሉት ዘለንስኪ በቅርቡ ፕሬዚደንቱን ጠርተው በአካል እንደሚነጋገሩ ማስታውቀዋል። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ መስከረም 21 ቀን 2018 ዓም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በምንጃር ሸንኩራ አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን ለግንባታ የተሰራ የእንጨት ርብራ በመደርመሱ ምክንያት የበርካታ ሰዎች ህይወት ማለፉንና በርካቶችም የአካል ጉዳት እንዳጋጠማቸው የሰማነው በታላቅ ሐዘን ነው። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ በዚህ ድንገተኛ አደጋ የተሰማንን ሐዘን እየገለጽን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም ለአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን ድጋዮች በአደጋው ህይወታቸውን ላጡና ለተጎዱ ቤተሰቦች ፈጣሪ መጽናናቱን እንዲሰጥልን ከልብ እንመኛለን ብለዋል። የክረምት ወራት መጠናቀቁን ተከትሎ ከመስከረም አጋማሽ ጀምሮ እስከ ታህሳስ ወር መጨረሻ ድረስ በኢትዮጵያ የጉንፋን ወረርሽኝ እንደሚኖር የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። በሰዎች ዘንድ ያለውን የህመም ስሜትና የወረርሽኙም በአጭር ጊዜ መዛመት አዲስ በሽታ የመጣ እንደሆነ በተለያዩ ሰዎች ላይ ስጋት መፍጠሩን የገለጹት የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በማዕከሉ ኢንፍሉዌንዛ የምርምር ማዕከል በተደረገው ጥናት መሰረት ምንም አይነት አዲስ ወረርሽኝ ወይንም ህመም አለመገኘቱን ገልጸዋል። ይሁን እንጂ በመስከረም ወር ላይ በርከት ያሉ የህዝብ በዓላትና ትምህርት የሚጀመርበት በመሆኑ በርካታ ሰዎች በአንድ ስፍራ ላይ ሲገኙ የሚተላለፍ መጠኑን ስለሚጨምር እንጂ የተለመደው የጉንፋን አይነት መሆኑን በጥናት መረጋገጡን ዶክተር መሳይ ኃይሉ ተናግረዋል። የመስከረም ወር መጨረሻ ላይ እንደመሆናችን መጠን በቀጣይ ወራት የመተላለፉን መጠን እንዳይጨምርና በህመሙ እንዳይጠቁ ሰዎች ጥንቃቄ እያደረጉና ከበሽታው ራሳቸውን እንዲከላከሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት መልእክት አስተላልፏል ሲል መናኸሪያ ኤፍ ኤም ዘግቧል። በአማራ ክልል ሰሜን ሸዋ አረርቲ ከተማ አስተዳደር በግንባታ ላይ የሚገኘው የማርያም ቤተክርስቲያን ህንፃን በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ ተጎድተዋል። ህይወታቸውን ያጡት፣ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን በመሰማቱ መንግስት የተሰማውን ሀዘን ይገልጻል። ለተጎጂ ቤተሰቦች መጽናናትና በህክምና ላይ ለሚገኙት በፍጥነት ማገግም እንመኛለን። ኢትዮጵያ በሁለንተናዊ ግንባታ ላይ ናት። ከትልልቅ ግድቦች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ግን ደህንነትን ቅድሚያ በመስጠት አለባቸው። የግንባታ ህጎቻችንም ይህንን ታሳቢ ያደረጉ ናቸው። በግንባታ ቦታዎች ሁሉ ለሰዎች ደህንነት ቅድሚያ መስጠት ትኩረት ሊሰጠው የሚገባ ነው። የግንባታ ቦታዎች ላይ የሚደረጉ ጉብኝቶችን የስራ ላይ ደህንነት መርሆችን እንዲጠብቁ ማድረግ ይገባል። መንግስት በድጋሚ በመወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት የተሰማውን ጥልቅ ሐዘንም ይገልጻል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሀማስ የጋዛና የሰላም እቅድ እንዲቀበል የአራት ቀናት የጊዜ ገደብ እንደሰጠ ተዘግቧል። ትራምፕ እንደገለጹት የሰላም ስምምነቱ እየቀጠለ ያለው ግጭት ለማስቆም የጋዛ መረጋጋት ወደነበረበት ለመመለስና ሰብአዊ እርዳታ ወደ ህዝብ መድረሱን ለማረጋገጥ ያለመ ነው። ሀማስ ስምምነቱን በተቀመጠለት የጊዜ ገደብ ውስጥ ካልተቀበለ ከባድ መዘዝ እንደሚመጣ ፕሬዚዳንቱ አስጠንቅቀዋል። የጋዛ የሰላም እቅድ የጸጥታ ዋስትናዎችን፣ የእርዳታ አቅርቦቶችን እንዲሁም ተጨማሪ ደም መፍሰስን ለማስቆም የታለሙ ፖለቲካዊ ሂደቶችን ያካትታል ተብሏል። እንግዲህ በዚህ እንዳለ ኳታር፣ ግብጽ፣ ቱርክ ሃማስ ለትራምፕ የሰላም እቅድ አዎንታዊ ምላሽ እንዲሰጥ ማሳሰባቸው ተዘግቧል። በአሜሪካ የመኖሪያ ፈቃድ ወይም ግሪን ካርድ ማግኘት የሚያስችለው የዲቪ ሎተሪ ለመሙላት ክፍያ መፈጸም ሊጀምር ነው ተብሏል። የ2027 ዲቪ ሎተሪ ከሚሞላበት ጊዜ ጀምሮ በሎተሪ እድሉ ተሳታፊ ለመሆን የሚያስችለውን ምዝገባ ለመፈጸም አንድ የአሜሪካን ዶላር የሚያስከፍል ሲሆን የዲቪ ሎተሪ የደረሰው ግለሰብ ለቪዛ ማመልከቻ ወይም አፕሊኬሽን ደግሞ 330 ዶላር የሚከፍል ይሆናል። ይህ ተግባራዊ መሆን የሚጀምረው ከሁለት ሳምንታት በኋላ በፈረንጆቹ ኦክቶበር 16 ቀን 2025 ጀምሮ መሆኑን ተገልጿል። ዲቪ ሎተሪ ለመሙላት ክፍያ ሲጠይቅ ይህን ለመጀመሪያ ጊዜ ነው። የ2027 የዲቪ ሎተሪ በፈረንጆቹ ጥቅምት ወር እስከ ህዳር ድረስ መሙላት ይቻላል። ክፍያው የሚፈጸመው በኢፔመንት ነው። ውጤቱን ማየት የሚቻለው ደግሞ በግንቦት ወር 2026 ነው ሲል ቴክ ዊዝ አስነብቧል። የሱዳን ባለስልጣናት የናይን ወንዝና ገባሮቹ የውሃ መጠን ወደ አደገኛ ደረጃ ከፍ ማለቱን ተከትሎ በዋና ከተማዋ ካርቱምን ጨምሮ በስድስት ግዛቶች የጎርፍ ማስጠንቀቂያ ወጡ። የሀገሪቱ የግብርናና መስኖ ሚኒስቴር ህዝቡ ራሱንና ንብረቱን እንዲከላከል ጥሪ ያቅርበዋል። በየአመቱ በነሐሴና በመስከረም ወራት በኢትዮጵያ ከፍተኛ ተራራማ ቦታዎች በሚዘንበው ከባድ ዝናብ ምክንያት የአባይ ወንዝ የውሃ መጠን ሲጨምር ሱዳን ለከባድ የጎርፍ አደጋ ትጋለጣለች። ባለፉት አመታት ለተከሰቱት የጎርፍ አደጋዎች በደርዘን የሚቆጠሩ ሰዎች ለሞት ተዳርገዋል፣ እንዲሁም ሰፊ የንብረት ውድመትም አስከትለዋል። ከካርቱም በተጨማሪ ለአደጋ ተጋላጭ የተባሉት ግዛቶች ሰማያዊ ናይል፣ ሰናር፣ አልጀዚራ፣ ናይል ወንዝና ነጭ ናይል ናቸው። የአፍጋኒስታን ነዋሪዎች ኢንተርኔት ለማግኘት ወደ ፓኪስታን ድንበር ሲጓዙ ታይተዋል። ከዚህ ቀደም ባለስልጣናት በመላው ሀገሪቱ ያሉ የመገናኛ ዘዴዎች ሙሉ በሙሉ ዘግተው ነበር። የኔትወርክ ተደራሽነት የተቋረጠው ስነ ምግባር የጎደለው ድርጊት እንዳይፈጠር ለመከላከል ነበር። መዘጋቶቹ እንደ አቪየሽን፣ ባንኮች፣ ንግድና ብሮድካስቲንግ ሚዲያ የመሳሰሉ አስፈላጊ አገልግሎቶችን ጎድተዋል። አየር መንገዶቹ ያለመገናኛ ዘዴዎች ማስተባበር ባለመቻላቸው የካቡል አውሮፕላን ማረፊያ እሮብ ዕለት በረራዎችን አቋርጧል። በተለያዩ የሀገሪቱ አካባቢዎች ከሚኒስትሩ እውቅና ውጭ እየሰሩ ባሉ የአስጎብኚዎች ላይ እርምጃ እንደሚወስድ ቱሪዝም ሚኒስቴር ለአህዱ አስታውቋል። እርምጃው በሀገሪቱ ከቱሪዝም ዘርፍ ልታገኝ የሚገባትን ገቢ ለማስጠበቅና የጎብኚዎች ቁጥር ለመጨመር ያለመ ነው ተብሏል። የሚኒስትሩ የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አለማየሁ ጌታቸው ከሚኒስትሩ ኃላፊነቶች መካከል ለአስጎብኚ ተቋማትና ግለሰቦች ፈቃድ የመስጠትና የማደስ ስራ አንዱ እንደሆነም አስታውሰዋል። በቱሪዝም ዘርፍ አስጎብኝነትን ጨምሮ በሌሎች ከቱሪዝም ጋር የተያያዙ ስራዎች ላይ የተሰማሩ ተቋማትም ሆነ ግለሰቦች የሚጠበቅባቸውን አሟልተው በዘርፉ ለመሰማራት የሚያስፈልጋቸውን ህጋዊ እውቅና ሳያገኙ አገልግሎ መስጠት ላይ ከሆኑ እርምጃ እንደሚወስድባቸው አጽንኦት ሰጥተውበታል። ስራ አስፈጻሚው አክለውም ያልተፈቀደ አገልግሎት በሚሰጡ አስጎብኚዎች ላይ በሚወስደው እርምጃ እንደየጥፋቱ ደረጃ እንደሚለያይ ገልጸው የቅጣት አፈጻጸሙ ከቅርብ ጊዜ ወዲህ ይጸድቃል ተብሎ በሚጠበቀው መመሪያ መሰረት እንደሚሆንም አስረድተዋል። ሚኒስቴር መስሪያ ቤቱ የቱሪዝም ዘርፉን በማዘመንም በሀገር ውስጥና ከውጭ ጎብኚዎች የሚገኘውን ገቢ ማሳደግ ላይ አተኩሮ በመስራት ላይ እንደሚገኝም የኮሚኒኬሽን ስራ አስፈጻሚ ተናግረዋል። የቱሪዝም ዘርፉ ከህገ ወጥ አሰራር መከላከልና የጎብኚዎችን አገልግሎት ምቾት ማረጋገጥ የዚህ እርምጃ አካል ነውም ተብሏል።